ወዶች ዬ አሰላሙ አለይኩም ወራህመቱላሂ በረከት። ዛሬ ማለት ነው በጧት ያው የጧት የጧት ፀሐይና የጧት እንትን የሚባል ነገር አለ። ፏባ አለ ግቢ እንዲትስ እንደሚል ሀዲቃ ነው ማለት ነው። ሀዲቃ ህጂ ወይ መዝናናት ይሳ እንደዚህ ነው። ሀዲቃ በነዚህ አበባዎች መሃል ምናምን ምን ነገር ያው ሹክ ወርድ ምናምን ወላሂ ደስ ሲል ያትንገሬ ማለት ነው። ወላ ደስ ሲልምራ ላይገልጠው ማህበብ ምናምን ነገር ወላሂ ጅንን ጀንን አይገልጠውም ማለት ነው። ደስ ነው የሚለው ሃዲቃ እንደዚህ በጣም ምትቸው ደግሞ በኒቃቡ እንዲያትመጡ ኒቃብ የምለብሰው እኔ ላይ ሽርጣ ብቻ ነው። አይኔ ስላችሁ አንዴ ተሸፈኛለች አንዴ ትገለጫለች። እንዴት ማለት ነው እንደዚህ ስንወጣ ስንወጣ ማንኛቸውም ሰው እንደሚለብሰው ይለብሰው ኒቃብ እንለብሳለን። ሳውዲ ለመምሰል ማለት ነው እንጂ እርግጥ ለኒቃቡ ክብር አለ። ግን ይሁንና ኒቃብስ ታይደለሁም ንቃቡን ኒቃቡ ልበሽ ወያውጭ ምናምን የምትሉ ሰዎች ስላላችሁ ያው ላስታውሳችሁ ብዬ ነው ማለት ነው። እና ደስ ነው የሚለው ሀቂቃ ወላ አበባው ምናምን ነገር የሆነ ሀረካቱ ደስ ይላለ ስሜቱ እዚህ ጋር ከሀቢቢ ሃቢቢ ጋ ሁናችሁ ቢሆና በተለይ ለምትወዷቸው ጋ ምናምን ነገር ምናምን ሹፉ ሁሉም ነው ደግሞ ደስ ሲል አበባ ምናምን ነገር ማለት ነው። እና በጧት ወታችሁ ቀጭቋ ቀጭ ቀጭቋ ቀጭ ቀጭቋ ቀጭ ስትለው በጣም ያምራል ማለት ነው እና እንደዚህ አይነት አበባ ያለ አበባ ማየት ከፈለጋችሁ ወጣ ብላችሁ እራሳችሁን ዘና አድርጋችሁ መልስ ማለት ነው። በቃ በጧት በስተለይ እንደዚህ ፈጅራዬ ምናምን ላይ ስወጡ ደስ ይላል። ሀቂቃ ማለት ነው ወላሂ እና ደስ ይላል እላችኋለሁ። እምብስጡ እምብስጡ ኃይሎ እምብስጡ ማለት ነው። እና የነኝ መስላልዶች ይሄ ሰላማችሁ ብዙ ይበል ይወዳችኋለሁ ያላህ ብዬ ላይክ፣ ሰብስክራይብ፣ ሸር በማረግ አበረታቱኝ። ባይ። ይሄንን ይመስለዋል። አሰላሙ አለይኩም

የሀብላን ባሌ አዲስ አበባ በደንብ አየናት፣ ጎበኘናት፣ ምናምን ነገር ውብ ነች አዲስ አበባ። አዲስ አበባ ተቀይራለች።